ሰኞ በውብ መዲናችን አዲስ አበባ ነው። ሰሞነኛ መሰናዷችን ቀጥላል። ተመልካቾቻችን እኔ በላይ አሰፋ እባላለሁ። ሜሮን እባላለሁ። ሜሮን በአካል ፍቅር ቀይ አበባ መርጠሻል፣ ለምን ነው የጥቅምት አበባ ሲባል የጥቅምት አበባ እነዚህ የምታያቸው የተለያየ ከለር ያላቸው አበባዎች ናቸው። ከእነዚህ ውስጥ የትኛውን ከለር ትመርጣለህ? ለእኔ እንደኔ እንደኔ ብጫው፣ ብጫው ነው። ብጫ ከለር መርጣሃል። ብጫ፣ ምክንያት የመረኩበት? ያው በብዛት ማር ከለርም ስለሆነ ማር ትወዳለህ? ማር በጣም ወዳ። እንደ ለማንሰጥ ብትባል ለማን ትሰጣለህ? ይህን አበባ እንደኔ፣ ለማሰር ለእናትህ። ከአበባ ጋር የተያያዘ ዘፈን፣ አንድ ዘፈን እስኪ አንጎራጉርልን። የአይን አበባ መታለች፣ የአይን አበባ መታለች፣ ሰብል ሰካም እያለች የአጥቢያ ኮኮብ ነሽ ወይ የአጥቢያ ኮኮብ ነሽ ወይ አንቺ ንጋት ፀሐይ እዚህ የተለያየ አይነት ከለር ያላቸው አበባዎች ይዣለሁ የትኛውን ትመርጫለሽ ቀይ ቀይ አበባ መርጠሻል ምክንያትሽ ምንድን ነው እኔ እንጃ አበባ ሲባል ቀይ ነው ይመጣልኝ ብዙ ጊዜ ደስ ይለኛል ለማን ነው የምትሰጪው ግን ይህን አበባ እኔ ለራሴ ይሄ ደግሞ እንዴት ነው መውደድን መግለጫ እንዴት ነው? ፕላቶኒክ ይሆናል አይደለ? ግዴታ የፍቅረኛ ምናምን መሆን የለበትም። በቃ ፒንክ ከሆነ ለምትወዱ ሰው ምሰጩ ይመስለኛል። ለማን ነው ምሰጩ አንቺ? ለእናቴ። ቢጫ አበባ ይዘሻል፣ ለማን ነው ምሰጩ? ለሙሉ የኢትዮጵያዊ ህዝብ ለኢትዮጵያ ህዝብ፣ ተስፋን ስለሚያመለክት በቃ። ስነ ያለነው ጥቅምት ወር ላይ ነው እና ጥቅምት ወር ላይ ምን ትዝ ይልሻል? ፈካበት ነው የጥቅምት አበባ ሲባል እነዛ ይመጣል። ደግሞ እንትን በጥቅምት አንድ አጥንት የሚባል ነገር አለ አይደለ? እሱ ይመጣልኝ። ጥቅምት ደግሞ ሲገባ የሚባለው የብርድ ሰዓት መሆኑ። ከአበባ ጋር በተያያዘ ሙዚቃ ጫውቱልኝ አላቸው። የአይን አበባ መጣለች፣ አይን አበባ መጣለች፣ ሰበር ሰካ እያለች፣ የአጥቢያ ኮኮብ ነሽ ወይ፣ የአጥቢያ ኮኮብ ነሽ ወይ፣ አንቺ እኔ ጋ ፀሐይ አዲስ አበባ ቤቴ። እዚህ ጋ የተለያየ ከለር ያላቸው አበባዎች አሉ። የትኛውን ከለር አበባ ትመርጣለህ? ያው ቀይ ይሻላል፣ ቀይ አበባ እመርጣለሁ። ቀይ አበባ የፍቅር ምልክት ስለሆነ ለዚህ ነው። ለማን ነው የምትሰጠው? ጋደኛዬ። ጥቅምት ወርን ስታስብ ምንድን ነው የምትዝለው? ጥቅምት ወር የፍቅር ጊዜ ነው። ከአበባ ጋር የተያያዙ ብዙ ሙዚቃዎች አሉ። ከእነዚህ ውስጥ አንዱን እስኪ አስታውስና አንጎራጉርልኝ። የክረምት አበባ ነሽ አሉ የፍቅር አበባ ከሶስቱ አበባዎች የትኛውን ትመርጣለህ? ከሶስቱ አበባ ቀዩን እመርጣለሁ። ቀዩን መረጥ። የፍቅር መገለጫም ቀያር። ለማን ነው? ለፍቅረኝ ለፍቅረኛ ነው የምትሰጠው። ጥቅምት ወር ስናስብ ምን ትዝ ይልሃል? ባይገርምሽ የተወለደችው በጥቅምት ነው። ከእዚሁ አጋጣሚ ያው አፒበርስዴ በርስዴ ብዬ አለው። ማህዬ ጥቅምት ያው ሲነሳ ብርድ አለ። ብርድን ደግሞ ብቻ ሽናችሁ ከጎንሽ ሆነ ሰው ያስፈልግሻል ብዬ አስባለሁ። ጥቅምት አሪፍ ወር ነች። ስራ ለመጀመሪያ ጊዜ እያገኘሁበት ወር ጥቅምት ነው። ብቻ በብዙ ምክንያት ጥቅምት አሪፍ ወር ናት ለእኔ። አበባን ስናስብ ምንድን ነው መጀመሪያ ቶሎ ብሎ ትዝ ምይልህ ነገር? መዲናችን አዲስ አበባ አዲስ አበባ ነች። አለሁልህ ምን እየተደረገ መጽሐፍ እየተነበበ ነው። እንደው ይህም ቦታ ሳይሆን ባነበበት ብዬ ደስ ብሎ ቦታው ሙዚቃ እያዳመጥኩ እኔም ዞሩ ዞሩ እያልኩ ነበረ። ዛሬ የእረፍት ቀናችን እንደመሆኑ መጠን ምን ሙዚቃ እያዳመጥክ ነበር? ከጥቅምት ጋር የሚገናኝ ሙዚቃ እያዳመጥክ ነበረ። የጥቅምት አበባ ጥቅምትን ካነሳ አይቀር እንዴት ጥቅምት ትዝታን እስኪ አንሳለ። የአመቱ ሁለተኛ ወር እንደመሆኑ መጠን ጊዜው ደስ የሚል አየር ያለበት ነው። ከዛ ደግሞ በጥቅምት አንድ አጥንት ይባላል። ለምን ይበስላል እንደዛ የተባለ? ለብርዱ ይመስለኛል። ጥቅምት ላይ ትንሽ ቀዝቀዝ ስለሚል አየሩ፣ ሰዎች ያችን ብርድ ለመቋቋም አጥንት ጋጥ ጋጥ ቢያደርጉ ይሞቃቸዋል የሚል ሀሳብ ይመስለኛል። በነገራችን ላይ የአበባ ዲኮር ምትሰራ ልጅ እኔ ጋር መጥተሽ አስተምርሻለሁ ብላኛለች። ና እሷ ጋር ሄጄ ተምሬ አሳያለሁ ከዛ በፊት ግን እችን እያዳመጥኩ የነበርኳትን ሙዚቃ የጥቅምት አበባ የምትል ሙዚቃ አለች። እሷን ሙዚቃ ለምን እናቻል ሞክረው እነዋ አይደለም እርግጥ በዘመኑ ቆንጆ አድርጎ ሰርቶታል። እኛ ደግሞ እስቲ በሰሞኑኛ ደግሞ ፕሮግራም ለምን አንሞክራት ነው አይደበበ። እንግዲህ በ1970 77 ሰባዎቹ መጨረሻ አካባቢ ነውና ያወጣው ይሄን ሙዚቃ የጥቅምት አበባ ይሰኛል። ጥቅምት ሲመጣ ብዙ ጊዜ ጥቅምት አበባ የሚለው እሱ ዘፈን በተደጋጋሚ ጥቅምት ላይ ደግሞ ይሰማል። አዎ ይሰማል። ታዲያ ለምን እኛ የምንሞክረው እሱን ሙዚቃ እንሞክራለን። ተመልካቾቻችን፣ ይሄው በሰሞኑኛ ፕሮግራም ተገኝቻለሁ ከንግስት ጋር ሙዚቃውን ተጋበዙልን። ከዛም በማስከተል የአበባ ዲኮር ስራውን ወደ እናንተ እናደርሳለን። ኛ መሰናዷችን አሁንም ቀጥለዋል። ውድ ተመልካቾቻችን አሁን ደግሞ አንድ አበባ ዲኮር ከምትሰራ ሰው ጋር ከእሷ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ደርሰናል። ሰላም እንዴት ነሽ? ሰላም ነሽ? እንትን እባላለሁ። አሁን አንድ አበባ ዲኮር ለመስራት ምን ምን አይነት ነገሮች ምን ያስፈልገዋል? ሳሃን፣ ይሄው እንደምታየው ሳሃን። ይሄ ፎም ይባላል፣ የአበባው መሰኪያ ስፖንጅ ነው። እዚህ ላይ አበባ ይሰካል። ይሄኛው በፕላስተርም ሆነ በ ሪቫን እናስረዋለን። ይሄ እንዲጣበቅ ከዛ በኋላ ይሄንን ውሃ ውስጥ ዘብዝፋሽ ይሄኛ ውሃ ይጠጣል። ለምንድን ውሃ የሚጠጣው አበባዎቹ እንዳይደርቁ? ይሄ እንደ ባዝ ማለት አበባዎቹን እስከ ሶስት አራት ቀን ይዞ እንዳይደርቁ ያረጋቸዋል። ከዛ በኋላ ግን ውሃ አበባውን ሳይነካው ውሃ እዚህ ላይ መጨመር ትችላለሽ። ውሃው ይጠጣና ከዛ በኋላ አበባዎቹ ድሜናራቸዋል እየፈካ ቤት ውስጥ ቁጫረች ብትፈልጊ ለሰርግ የሚፈልጉ ቆንጆ ሆኖ ሳይጠወልግ እንትን ይላል ማለት ነው። ዋናው ትልቁ መቀስ ነው። መቀስ ከሌለ አበባዎቹንም መሳሪያቸውንም በምን ትቆርጫለሽ? ከዛ አራት ቦታ እንበሳቸዋለን በመቀስ በስተናል። አሁን አራት ቦታ ያው፣ አንድ ሁለት ሶስት አራት ቦታ ይበሳል። ከዛ የተበሳውን አበባ ሳህን እዚህ ውስጥ አሉ ለዚህ ይታሰራል። ለምንድን ነው አበባው ሰው ይዞት ሲሄድ እንዳይወድቅ ነው። ቁጭ ቢል ና የማይነሳ ነገር ቢሆን ላዩ ላ ሰርተ ሽስትና አበባው እናስቀምጠዋለን። ግን የትም ቦታ ለመንቀሳቀስ ይሄ መታሰር አለበት። ይሄ ካልተሰራ ይሾልክብሻል ብሻል ይወድ በባሊ እናመጣና ይሄ እነዚህ ውስጥ እንናክረዋለን፣ ውሃ እንዲጠጣ ማለት ነው። ምን ያክል ደቂቃ መቆየት አለበት? ደቂቃ ደቂቃ እንደዚህ ይቆያል። አስር ደቂቃ ይቆያል። አሁን ምንድን ነው የሚያስፈልገው? አሁን ለምሳሌ ቀይ በቢጫ እና በላይት ፒንክ መስራት እንችላለን። መጀመሪያ ይሄንን እናላቅቀዋለን። ይሄን በዚህ ይሰካል። እንደዚህ ትሰኪያለሽ፣ ዙሪያውን ማለት ነው። የቆረጥሽ እኩል እንዲክብ ታደርጊያቸዋለሽ። እንደዚህ ትንሽ ረዝማለች። ትንሽ አዎ ትንሽ እኩል እንዲሆንልሽ፣ ስፖንጆስ ሲገባ እኩል ይሆንልሻል። ከዛ በኋላ እያሳጠርሽ ነው ለምን? እዚህ ጋር ከፍ እያለ እያጠረ ነው የሚመጣው። እንትን እያለ ነው ወደ ላይ ኦባል ነገር ይመጣልናል። እያሳጠር እንቆርጣለን ማለት ነው። ሰው መጥቶ ቆሞ ላይ ጠብቅ ይችላል የተሰራ በየ ሳይዙ እንሰራና እናስቀምጣለን። ይሄንን ግን ሰርተን ስናስቀምጥ በባልፈካ አበባ ነው። ለምንድነው ሰው ባልፈካ አበባ እንሰራዋለን ሰው እንደ እንትኑ ይወስዳል። በፈካ ምን እንሰራለን? እንደ ፍላጎቱ ይወስዳል ማለት ነው። አንድ አይነት ሳይዝ እንዲቆይ ይቆይልሻል። እኔ እየቆየልኝ እሸጠዋለሁ። አዎ የፈካ ይመጣል። አሁን ይሄ የፈካው ከሆነ ግን እድሜ ላይኖር ይችላል። ሊወድቅ ይችላል። በብዛት ግን አሁን አበባ የሚሸጥበት ወቅት ስምን ወቅት ነው? ጥር የሰርግ ወቅት ነው። የት የት ምታከፋፍያቸው ምታከፋፊበት ቦታ ካለ? አበባ በብዛት አከፋፍላለሁ። ወደ ፒያሳ ቸርቸሮች እነዚህ የቀብር አስፈጻሚ የሚሰሩት በብዛት ከኔ ጋ ናቸው። ለእነሱ አከፋፍላለሁ። እነሱ መት ይወስዳሉ። አበባዎቹ ከየት ነው የሚመጡት? አበባዎቹ ከደብረ ዘይት ይመጣሉ፣ ከባሕርዳር አሁን እነዚህ የባሕርዳር አበባዎች ናቸው፣ ከባሕርዳር ተጭነው የመጡ ናቸው። እንደው አበባዎቹ የተፈጥሮ አበባ ናቸው እና እሱን ራሱን ከእርሻው ይዞ ለመምጣት ምን አይነት ጥንቃቄዎች ተደረገው ነው እዚህ እስኪደርስ? ይሄ አሁን ይኸውልሽ፣ እንደምታየው እንደዚህ ካርቶን አናቱ ላይ አለ። ለምንድነው ይሄ አናቱ ላይ ሆኖ? እንዳይሰበር ነው በካርቶን እንዲህ ተጠቅልሎ ሌላ ካርቶን ውስጥ ከተው ነው እነሱ የሚያመጡ። ደግሁን አይነት ገጠመኝ እኔ አሁን አሁን ትላንትና ገጠሞኛል። ትላንትና በቤቴ አበባ የሚባል የለኝም ነበረ። እውነቴ ነው። የሞተ ማለት ትችልሽ አበባው፣ እግዚአብሔርም የሞተ አበባ ይዤ መጥቼ እዚህ እየተንቀጠቀጥኩ ነው የሰራሁት። ለምን ያ ሰው እኔን አምኖ ጥሎ ሄዷል። ይሄን ነገር አደለ በቃ ሰርታልኛለች ብሎ ዞሬ ዞሬ አጥቼ ሁለት ሰዓት እዚህ ደርሼ ሁለት ሰዓት ላይ ሰርቼ ወጥቻለሁ። ለዛሬ 12 ሰዓት ነበር እና የተበላሸ አበባ እውነት ያሳፍራል። የሰጠሁት አበባ ግን በዚህ አጋጣሚ ካየኝ ይቅርታ፣ አበባውን ስላጣው ነው። አቆራረጡ ግን ምን አይነት ቅርት አቆራረጡ? ውሃ ስትጨምሪባቸው እንዲጠጡ እናንትን እንዲል ወደ ውስጥ እንዲገባልሽ ኦቫል ነው የምቆርጠው፣ አይተሽዋል። እግሩን እንዲያደርጌ ነው የምቆርጠው። እንዲህ ስታደርጊው ይኸው ፖሙ ላይም በደንብ ይገባል። አሁን እንደዚህ የተቆረጡ አበባዎችን ለምን ትጠቀሚባቸዋለሽ? የተቆረጡ አበባዎችን እንደዚህ ተፈርፍሮ ለሰዎች ለቡና፣ ለአንዳንድ ነገር ይገብሷል። ተፈርፍሮ ይሸጣል። አዎ ተፈርፍሮ ይሸጣል። ቢጫ ከለር ደግሞ በጣም ነው የሚያምረው በድምቀት። አሁን እንደዚህ የተቀላቀለባቸው አበባዎች ለምንድን ነው የሚሆኑት? ለምን አሁን ያው ለወለደ ሰው ይዘሽ መሄድ ትችያለሽ፣ ለቤት ምርቃት ይዘሽ መሄድ ትችያለሽ፣ ለብዙ ነገር። ይሄ አሁን አርቲፊሻል ነው የሚመስለው፣ ግን የተፈጥሮ አበባ ነው። የተፈጥሮ አበባ ይሄ አበባዎችን ማጀቢያ ማለት ነው። ይሄ በጣም ረጅም ጊዜ ይቆያል። ማጀቢያ ነው። ረጅም ጊዜ ይቆያል። ይሄ እንደዚህ አይነት በብርማ አለ፣ በወርቅማ አለ። እነሱን እዚህ ላይ ማርከፍከፍ ትቻልሽ። እንደሰው ፍላጎት ነው። መጀመሪያ ውሃ ነው የምታደረጊ። ውሃ የምታደረጊ ለምንድ ነው? ይሄ እዚህ ላይ እንዲጣበቅ። ምን አይነት ከለር ነው ይሄ? ብርማ። ዝም ብለሽ እንደፈለግሽ ሁሉም ላይ አንድ ሰው መጥቶ አንድ ፍሬ አበባ ሊያዝሽ ይችላል። በአበባ ነው የሚቀባ፣ ለሽምግልና ነው። ይህንን እንዳለ ቀይ አበባ እዚ ውስጥ ይሞላል። ውስጡ ፎም ይደረጋል። እነዚህ ይደረጋል። ውስጡ አበባውን እንዲይዘው ውሃም እንዲያገኝ እዚ ውስጥ እናደርግ እና በክቡ በራሱ ሳይዝ ቆርጠን ቆርጠን እናስገባለን። አበባ ደስታ አበባ ማየት እርካታ ነው። እኔ አሁን ብዙ ሰው ሲመጣ ወይኔ ታድለሽ፣ አበባ ውስጥ ቁጭ ብለሽ አንቺማ ይሉኛል። ገብቶሻል። ሁልጊዜ እስካለሁ ድረስ በአበባ ስራ እንድመሰገን እፈልጋለሁ። አበባ ፈልጎ ነው የሚመጣ ሰው። የት የት ብሎ መምጣት ይችላል? ቅድስተ ማርያም ጀርባ ላይ ናትናኤል ገስት ሀውስ ላይ እገኛለሁ። እዛ ከፍቼ ነው የምሰራው። ሰሞነኛ መሰናዷችንን ከአንቺ ጋር ቆይታ አድርገናል ስለነበረን ቆይታ ከልብ እናመሰግናለን። በጣም አመሰግናለሁ። እኔም በጣም ደስ ብሎኛል፣ መታችሁ ስለጎበኛችሁኝ

አበባ ከበድ ይላል እና እንደ ውበቱ ነው የሚታየው። በጣም አድርጋል፣ ግን ሰርተሽ ሞክረሽ የመጣችው ነው። የሄድኩበትም ጉዳይ አበባ እንዴት ይሰራል፣ በምን አይነት መንገድስ ይሰራል፣ አበባዎችን ደግሞ ለሰው ስጦታ በስጦታ መልክ ስናበረክት እንዴት አድርገን አሳምረን ነው፣ ምን አይነት ግባቶችንስ ተጠቅመን ነው የሚለውን በደንብ ያየሁበት በደንብ የተማርኩበት ነው። የዛሬው ሰሞነኛ መሰናዷችን እንዲህ ባለ መልኩ ተጠናቀቀ። ሳምንት ደግሞ በሌላ ሰሞነኛ መሰናዶ እንጠብቃችኋለን። እስከ ሳምንት ግን እንደዚህ ፍክት ድምቅ በሉልን እያለን የዛሬው ፕሮግራማችን ቋጨን። ጤና ይስጥ።